በድንገት በካሜራ የተያዙት ያልታወቁ ፍጥረታት። አለማችን ሚስጥራዊ ናት። አሁን ያለንበት ቴክኖሎጂ በጭራሽ አለምን ለመመርመር በቂ ያልሆነና የዓለም ሚስጥር ላይ ሊደርስ የማይችል ነው። በዚህም አሁን ድረስ ስለምንነታቸውና ስለመኖራቸው የማናውቃቸው ፍጥረታት አብረውን ይኖራሉ። እኔም በዛሬው ቪዲዮ በቅርብ በድንገት በካሜራ ከተያዙ ያልታወቁ ፍጥረታት መካከል የተወሰኑትን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዚህ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ስትሬንጅ አኒማል ይህ የምትመለከቱት እንስሳ ከዚህ ቀደም ዓለም ላይ ታይቶ የማይታወቅና ለብዙሃኑ ሕዝብ አዲስ የሆነ ነው። በተመራማሪዎች የተገኘው ይህ እንስሳ ጠንካራ የሆነ ሽፋንና እጅጉን ብዙ የሆኑ እግሮች አሉት። እንስሳው የተገኘው በአማዞን ደን አቅራቢያ በመሆኑ ተመራማሪዎቹ ምናልባት ይህ እንስሳ ለበርካታ ዘመናት ከሰዎች ርቆ በዚህ ደን ውስጥ የኖረ እንደሆነ ያምናሉ። ለመጀመሪያ ጊዜ እንስሳው ለሕዝብ ይፋ ሲሆንም ባለው ገጽታ ምክንያት ብዙዎችን አስደንግጦ ነበር። በዚህ ጊዜም መነጋገሪያ ከሆኑ ፍጥረታት መካከል ይህ አስቀያሚ ፍጥረት ዋነኛው ነው። ሁለተኛ ራት ፌስ ፊሽ አይጥ መሳይ አሳ ይህ እንስሳ የተገኘው በሀገረ ሩሲያ ማዕድን ማውጫ አካባቢ ነው። በዚህ አካባቢ የሚሰራ አንድ ሰራተኛ ውሃ ውስጥ የሚንቀሳቀስ አንድ ፍጥረት አይቶ ይጠጋል። ሰውየው በመጀመሪያ ያየው አሳ ቢመስለውም በደንብ ተጠግቶ ሲመለከት ግን ያየውን ማመን አልቻለም። ምክንያቱም ይህ ሰው የተመለከተው አሳ ሳይሆን የአይጥና የአሳ ድብልቅ የሆነ ፍጥረት ነው። ይህ አሳ መሳይ ፍጥረት ፊቱ የአይጥ ሲሆን የተቀረው ሰውነቱ ደግሞ የአሳ ነበር። ሰውየውም ያየውን ነገር በስል መልኩ ቅርጹ ያጋራል። ተመራማሪዎችም ባዩት ነገር ተደናግጠው እንስሳው ላይ ከፍተኛ ጥናትን ቢያደርጉም ስለምንነቱ ግን ማወቅ አልቻሉም። በዚህ ምክንያትም ይህንን ፍጥረት በዝምታ ማለፍን መርጠዋል። ሶስተኛ ስኬሪ ሩት። ይህ ዓለምን እያስደነገጠ ክስተት ነው። ብዙዎች አሁን ድረስ ነገሩን መቀበል አቅቷቸዋል። ይህች ሴት በሀገረ ቬትናም በአንድ ገጠር ውስጥ በጓሯ ስትቆፍር ይህንን ከዚህ ቀደም ታይቶ የማይታወቅ አስፈሪ የእጽዋት ስር ታገኛለች። ስሩ ልክ እንደ ሰው አይን፣ አፍንጫ፣ ጥርስ እንዲሁም እጅ ያለው ነው። የስሩ ገጽታና እይታውም በእጅጉ አስፈሪ ነበር። አንዳንዶቹ የሰፈሩ ሰዎች ይህ ነገር ከተገኘ በኋላ በአዳም ልኮን በመፍራት ሰፈሩን ለቀው ወጥተዋል። ስሩን ያገኘችው ይህች ሴት ግን የብዙሃኑን ማስፈራሪያ ወደ ጎን በመተው ያገኘችውን ይህንን አስፈሪ ስር ቀቅላ ተመግበዋለች። ነገር ግን ይህንን ካደረገች ከቀናት በኋላ ሴትየዋ የት እንደገባች አልታወቀም፣ ጠፍታ ቀርታለች። ይህ ነገርም ብዙዎችን አስገርሟል። አራተኛ አናውን ክሬቸር። ይህ ቪዲዮ ከወጣ በኋላ ብዙዎች ሰውየው የታቀፈው እንስሳ ምን እንደሆነ ለማወቅ ቢጥሩም ሊሳካላቸው ግን አልቻለም። ይህ በሚድልስት አካባቢ የሚኖር አንድ አርብቶ አደር ለዓለም እንግዳ የሆነ ፍጥረትን አቅፎ ይዞ ጓደኛው ቪዲዮ ይቀርጸዋል። እሱም እንስሳውን ይዞት ቪዲዮ ከተቀረጸ በኋላ በከረጢት ውስጥ ይዘውት ሄደው ወደ ጫካ ለቀውታል። ታዲያ ይህ ቪዲዮ ቫይራል ከሆነ በኋላ ብዙዎች ከተመራማሪዎች ስለ እንስሳው ምንነት ለማወቅ ማብራሪያን ፈልገው ነበር። ቢሆንም ተመራማሪዎቹ ይህንን እንስሳ ከህዝቡ እኩል ለመጀመሪያ ጊዜ ነበር ያዩት። እንስሳው ልክ እንደ ጃርት ሰውነቱ በእሾህ መሳይ ነገር እየተሸፈነ ቢሆንም ገጽታው ግን የበግልገል የመሰለ ነው። ዓለም ላይም ከዚህ ቀደም የዚህ አይነት እንስሳ ተገኝቶ ባለማወቁ ተመራማሪዎቹ ምንም አይነት ማብራሪያ ሊሰጡበት አልቻሉም። አምስተኛ፣ ፍላይንግ ክሬቸር። ይህ ደግሞ ኢዳሆ ቦይስ ውስጥ የታየ አስገራሚ በራሪ ፍጥረት ነው። ይህ በራሪ ፍጥረት ታይቶ በማይታወቅ ሁኔታ ግዙፍ ሲሆን፣ አካባቢውንም ሲዞር ይታያል። ብዙዎች ይህ እንስሳ ቴሮሶር ነው ቢሉም ቴሮሶር ግን ከረጅም ዓመታት በፊት ከዳይኖሰሮች ጋር እየጠፋ በራሪ እንስሳ ነው። ታዲያ ከሺህ ዓመታት በፊት እየጠፋ እንስሳ አሁን ላይ እንዴት ሊታይ ይቻለ ለብዙሃን ጥያቄ ነው። በአካባቢው ላይ ሲበር የተመለከቱት ሰዎችም እንስሳው የነበረው ክንፍ አይነት አሁን ከምናውቃቸው በራሪ እንስሳት እየተለየና ላባ የሚባል ነገር እንደሌለው ይናገራሉ። በተጨማሪም የእንስሳው መንቁር ግዙፍ ሲሆን በአካባቢው ላይም ከዚህ ቀደም ታይቶ የማይታወቅ መሆኑን ይናገራሉ። በዚህም አሁን ድረስ ይህ በራሪ እንስሳ ምን እንደሆነ ሳይታወቅ ቀጥሏል። ስድስተኛ ቢገስት ስፓይደር። በሀገር አውስትራሊያ ሸረሪቶች የራሳቸው ወቅት አላቸው። ታዲያ በዚህ ወቅት ግዙፍ የሆኑ ሸረሪቶችን ማየት የተለመደ ነው። ቢሆንም ግን የዚህን አይነት ግዙፍ ሸረሪት ማየት በእጅጉ ያስደነግጣል። ይህ ግዙፍ ሸረሪት በካሜራ የተያዘው በሀገር አውስትራሊያ በሸረሪቶች ወቅት ነው። በዚህ ወቅት አንድ ግለሰብ በባቡር እየተጓዘ ጫካው ደስ ሰላለው ቪዲዮ በመቅረጽ ላይ ነበር። በዚህ መሃልም በድንገት ይህንን ግዙፍ ሸረሪት ይመለከተዋል። የሸረሪቱን ግዝፈት ለማመን የሚያስቸግር ቢሆንም ክስተቱን ተመራማሪዎቹ ማረጋገጥ ችለዋል። ይህ ሸረሪት ፊልም ላይ ያለ እንጂ እውነት እንኳን አይመስልም። ሰባተኛ ማይስትሬስ ክሬቸር፣ በአንድ ወቅት በሀገረ ኢንዶኔዥያ ውስጥ በምትገኝ አንድ ገጠር ውስጥ አስደንጋጭ ነገር ይከሰታል። ይኸውም ውኃ ለመጠጣት ወደ ወንዝ የሚወርዱ ከብቶች ወደ ቤታቸው አይመለሱም። በዛው ጠፍተው ነበር የሚቀሩት። የአካባቢው ማኅበረሰብም ምናልባት ወንዝ ውስጥ አዞ ካለ በማለት ለማደን ወደ ወንዝ ይወርዳሉ። ታዲያ ወንዙን በማሰስ ላይ ሳሉ ብዙዎችን ያስደነገጠና እንቅልፍ የነሳ ነገር ይከሰታል። ይኸውም ወንዝ ውስጥ አንድ ጥቁርና ረጅም ጭራ ያለውን ፍጥረት ይመለከታሉ። ይህንን ፍጥረት ከዚህ ቀደም እዚህ አካባቢ በጭራሽ አይተውት አያውቁም። ሕዝቡም በድንጋጤ ፍጥረቱን ለመግደል ይሞክራል። ቢሆንም በመሃል ፍጥረቱ ወደ ውሃ ውስጥ በመግባት ይጠፋል። ከዛች ቀን በኋላም ይህ ፍጥረት ታይቶ አይታወቅም። ለብዙዎችም ይህ ፍጥረት አሁን ድረስ ጥያቄ ሆኖባቸዋል። ስምንተኛ ናይት ጃር። ይህ ለዓለማችን አዲስ የሆነ የወፍ ዘር የተገኘው በቅርቡ በሀገረ ህንድ ነበር። ይህ ወፍ በድንገት ወደ ሰዎች መኖሪያ ከገባ በኋላ በሰዎች የተያዘ ነው። በአካባቢው ላይ የነበሩ ሰዎችም የዚህን ዓይነት ባለጆሮ ወፍ ተመልክተው ባለማወቃቸው ተገርመዋል። በወፉ ፍጥረት የተገረሙ ሰዎችም ቪዲዮ በመቅረጽ በሶሻል ሚዲያ ላይ ያጋራሉ። ታዲያ ቪዲዮን የተመለከቱት የህንድ የዱር እንስሳት ጥበቃ ባለሥልጣኖች ወፍ ወዳለበት በፍጥነት በመድረስ ወፉን ከማህበረሰቡ ላይ ተረክበዋል። በመቀጠልም ወፉ ምንም አይነት ጉዳት ሳይደርስበት ወደ ጫካ ውስጥ እንደለቀቁት ባለስልጣኖቹ አሳውቀዋል። ታዲያ የወፉ ያልተለመደ ገጽታ አሁን ድረስ ማህበረሰቡ ላይ ጥያቄን የፈጠረ ነው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ።